ቀኑ ዛሬ ነው። ማንቸስተር ዩናይትድ ለብሬንትፎርድ ሦስተኛውንና የመጨረሻውን የዝውውር ጥያቄ ያቀርባል። ሁኔታዎች ለዩናይትድ እየተመቻቹ ነው የሚያስብሉ ነገሮችም ተፈጥረዋል። ሙሉ በሙሉ የተጠናቀቁ ዝውውሮች ይፋ እየተደረጉ ነው። ቼልሲ እስካሁን ወደ 200 ሚሊየን ፓውንድ የሚጠጋ ገንዘብ ለዝውውር አውጥቷል። ኒኮ ዊልያምስን ወይስ ሉዊስ ዲያዝን፣ ባርሴሎና ማንኛቸውን የራሱ ያደርጋል የሚለው ጥያቄ ተጠናክሮ ቀጥሏል። ዳኒ ኦልሞ ስለ ጉዳዩ ለሚዲያዎች ሐሳብ ሰጥቷል። እነዚህንና ሌሎች ጉዳዮችን እያነሳን የተወሰኑ ደቂቃዎችን ከእናንተ ጋር ቆይታ እናደርጋለን። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አብ በበግደይ የዩትዩብ ቻናል ቤተሰቦቻችን በያላችሁበት መልካም ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለእናንተ እንመኛለን። ይህንን የኛን የሸ ሸገር ስፖርት ዌዝ አፕ በበገደ የዩትዩብ ቻናልን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና እንብዛ የምንሰራው ፕሮግራምም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ ንላለን ከልብም እናመሰግናለን። ከባርሴሎና ነው የምንጀምረው። ባርሴሎና ኒኮ ዊሊያምስን ለማስፈረም ማድረግ የሚገባውን ነገር በሙሉ አድርጎ ነበረ። ራሱ ኒኮ ዊሊያምስን አነጋገረ። በባርሴሎና እና በኒኮ ዊሊያምስ መካከል ስምምነት ላይ ስለመደረሱ ሰማን። ግን ትንሽ ቆየት ብሎ ከኒኮ ዊሊያምስ ካምፕ ከወኪሉና ከተጫዋቹ ጭምር ጥያቄዎች ወደ ባርሴሎና መቅረብ ጀመሩ። አንደኛው የጥቅም ጥያቄ ነው። ሁለተኛው ደግሞ እኔን ኒኮ ዊሊያምስን ለእናንተ ከፈረምኩ በኋላ በላሊጋው ከውድድር ዓመቱ የመጀመሪያ ጨዋታ አንስቶ እና በሌሎችም ውድድሮች ላይ እኔን ለመጠቀም የሚያስችላችሁ ምዝገባ እንደምታከናውኑ ማረጋገጫ ስጡኝ፣ ማረጋገጫው የቃል አይደለም፣ የጽሁፍ ይሁንልኝ አለና ጠየቀ። ባርሴሎና ደግሞ ይሄንን የኒኮ ዊሊያምስን ጥያቄ ለመቀበል እንደሚከብደው ተናገረ። መለያየት የሚመስል ነገር መምጣት የጀምረው ያን ጊዜ ነው። በኋላ እነ ኒኮ ዊልያምስ ያመጡት ሀሳብ እሺ እንፈርም፣ ለእናንተ ውላችን ይለቅ፣ ዝውውሩም ይጠናቀቅ። ነገር ግን ደግሞ እናንተ እኛን ለላሊጋው ሄዳችሁ ማስመዝገብ የማትችሉ ከሆነ በነጻ ልትለቁን መብት እንደምናገኝ የውላችን ስምምነት ውስጥ ይካተትልን፣ አሉና ጠየቁ። እንዴት 58 ሚሊዮን ዩሮ ከፍዬ ያስመዘገብኩሁን ተጫዋች በነፃ ይሂድ ብዬ ፈርማለሁ? አለ ባርሴሎና። ደግሞ ከፈለጋችሁ ግን ፈርሙ ለኛ፣ እናም በኋላ ሳናስመዘግባችሁ የምንቀር ከሆነ በዛው እኛ ለእናንተ ዝውውር በከፈልነው 58 ሚሊዮን ፓውንድ ወደ ፈለጋችሁት ክለብ እንድትሄዱ እስማማለሁ አለና ባርሴሎና ሀሳብ አመጣ። የሁለቱ ልዩነት እዚህ ጋ ነው የቆመው። ወይ ባርሴሎና የኒኮ ዊሊያምስን ሀሳብ መቀበሉን አላረጋገጠም፣ ወይም ደግሞ እነ ኒኮ ዊሊያምስ አይ ባርሴሎና ያለው ልክ ነው እና የእነሱን ሀሳብ ወስደናል፣ በዚሁ መሠረት ነገሮች ይቀጥሉ አላሉም። ለዚህ ነው ኒኮ ዊሊያምስ ወይ ወደ አርሰናል ወይም ደግሞ ወደ ባየር ሚዩኒክ ሊቀላቀል የሚችልበት እድል ሰፊ ነው ሲባል የምንሰማው። ከዛ በኋላ እንግዲህ የሉዊዝ ዲያዝ ወሬ ነው የተሰማው። ቀደም ሲል በነበሩት ቆይታዎቻችን ላይ ስንነግራችሁ እንደነበረው ሉዊዝ ዲያዝን ለማስፈረም ባየር ሚዩኒክ ጥያቄ ያቀረበ፣ ሊቨርፑል ግን በፍጹም ከማልሸጣቸው ተጫዋቾች መካከል አንደኛው ሉዊዝ ዲያዝ ነው ብሎ ባየር ሚዩኒክን ወዲያው አባረረው ጥያቄውንም አልቀበልም አለ። የዋጋ ልዩነት አይደለም መሸጥ ያለ መፈለግ መሆኑን ሊቨርፑል እንቅጩን ተናገረ። በኋላም የሊቨርፑል ኤኮዎች ይህንኑ ነገር እያስተጋቡት ይገኛሉ። አሁን አዲሱ ነገር ምንድን ነው? ያን እንደሆነ ዳኒ ኦልሞ የሚባለው የባርሴሎና ተጫዋች በባርሴሎና የገጠመውን ፈተና ሁላችንም እናውቃለን። ለባርሴሎና ፈረመ፣ ነገር ግን ባርሴሎና ተጫዋቹን ማስመዝገብ እና በውድድሮች ላይ መጠቀም ሳይችል ቀርቷል። ስለዚህ ፔኑን ያውቀዋል የወረደውን ነገር በሙሉ ይረዳዋል። የተወሰኑ ምክሮችን ለኒኮ ዊሊያምስ ሊሰጠው ሞክሯል። ሊያበረታታው እኔም ያንን ነገር ለማሳለፍ የባርሴሎና ተጫዋች ከመሆን ፍላጎት አንጻር ያንን ነገር ለማሳለፍ ችያለውና ነገሮች ይስተካከላሉ፣ ነገሮች መልክ ይይዛሉ። ሁልጊዜም ቢሆን መንገዶች አሉ፣ ባርሴሎና አንተን ሊያስመዘግብ የሚችልበት የሚል ምክር ሰጠው። ይሄ መጀመሪያ ላይ የወጣ መረጃ ነው። ከዛ ትንሽ ቆይቶ ደግሞ በዳኒ ኦልሞ ከሚዲያዎች ጋር ቆይታ ነበረው። በዚህ የሚዲያ ቆይታው ስለ ሁለቱ ተጫዋቾች የሚሰማውን ነገር ተናገረ። የመጀመሪያው ስለ ሉዊዝ ዲያዝ የተናገረው ነው። ሉዊዝ ዲያዝ እና ዳኒ ኦልሞ በቅርቡ በእረፍት የሽርሽር ወቅታቸው ላይ ተመሳሳይ የሽርሽር ቦታን ስለመረጡ ተመሳሳይ የእረፍት ቦታን ለማሳለፍ የመረጡት ቦታ ስላለ እዛ ተገናኝተው ነበር። በእርግጥ ከዚህ በፊት እኔና ሉዊዝ ዲያዝ ትውውቅ የለንም አለ ነገር ግን እዛ ስንገናኝ ያወራን እዛ ስንገናኝ ያወራነውን ነገር ወይም ሉዊስ ዲያዝ ለእኔ የነገረኝን ነገር አሁን ለነገራችሁ አልችልም፣ ምክንያቱም የግል ወሬ ነው ያወራ ነው። ነገር ግን ተጫዋቱ እጅግ በጣም የሚገርም ስብዕና ያለው ጥሩ ሰው ነው፣ እንደገና ደግሞ በጉብዝናውም ደግሞ የማውቀው ነው ብሏል። ስለዚህ ወደ ባርሴሎና ሊደረግ የሚችለው የሉዊስ ዲያዝ ዝውውር ከዳኒ ኦልሞ ኢንተርቪው ለመረዳት እንደሚቻለው ሙሉ በሙሉ ያልሞተ ሙሉ በሙሉ ያላለቀ ወይም ደግሞ ያልጠፋ ነው። ባርሴሎና ሉዊዝ ዲያዝን የማግኘት እድል እንዳለው ዳኒ ኦልሞ ያምናል ግን በሁለቱ ክለቦች መካከል ያለውን ነገር ብንጠብቅ ይሻላል ይላል። ሉዊዝ ዲያዝ የነገረውን ነገር መናገር እንደማይፈልግ ነገር ግን የራሱ አስተያየት አስመስሎ የሚናገራቸው ነገሮች በተወሰነ ደረጃ ለእኔ የገባኝ ወይም ለእኔ የሰጠኝ ትርጉም ሉዊዝ ዲያዝ ለባርሴሎና የሚሰማውን የምቾት ስሜት የሚያንጸባርቅ ነው። ሉዊዝ ዲያዝን ማግኘት ግን ለባርሴሎናም ሆነ ለሌሎች ከፈላጊ ክለቦቹ በጣም ትልቅ ነገር መሆኑን ራሱ ዳኒ ኦልሞ ይናገራል። ከዛ መለስ አለና ስለ ኒኮ ዊሊያምስ ደግሞ ተናገረ። ኒኮ ዊሊያምስ ማለት በጣም በጣም በጣም ቤስት ከሚባሉ ተጫዋቾች መካከል አንዱ ነው። የትኛውንም ቡድን የማሻሻል አቅም ያለው ምርጥ የመስመር ተጫዋች ነው። ይህንን ብቃቱን ለክለቡ ሲጫወት አውቀዋለሁ፣ ለአትሌቲክ ቢልባኦ ይህንን ብቃቱን ለብሔራዊ ቡድን ሲጫወት አውቀዋለሁ እና ከምርጦች ጋር የመጫወት ፍላጎት ስላለኝ ኒኮ ዊሊያምስ የቡድን ጓደኛዬ ቢሆን በጣም እጅግ በጣም ደስ ይለኛል። ይሄ ፍላጎት እንዳለው በግልጽ እና ፊት ለፊት ነው የተናገረው። ነገር ግን አትሌቲክ ቢልባውን ማክበር እንዳለብኝ ይሰማኛል። ኒኮ ዊሊያምስን ጫና ውስጥ የሚከት ነገር ማድረግ እንደሌለብኝም አውቃለሁ። ስለዚህ የኒኮ ዊሊያምስና የባርሴሎና ጉዳይ በአንድ ወይም በሌላ መንገድ ከመቋጨቱ በፊት ከዚህ በላይ ልናገር አልችልም። መግለጽ የምፈልገው ግን ኒኮ ዊሊያምስ ባርሴሎናን የሚቀላቀል ከሆነ ለእያንዳንዱ የባርሴሎና ተጫዋች እድል ነው ብለዋል። ምክንያቱም ልጁ የሚገርም አቅም እንዳለው አውቃለሁ ነው የሚለው። ስለዚህ ከኒኮ ዊሊያምስና ከሉዊዝ ዲያዝ ባርሴሎና ማን ላይ ያርፋል ወይም ማንን የራሱ ያደርጋል የሚለው ግን ትልቅ ጥያቄ ነው። ሉዊዝ ዲያዝ አይሸጥም የሚለው የሊቨርፑል አቋም ይጸናል ወይ፣ ወይስ ባርሴሎና ገፍቶ የሄደ እንደሆነ እንደ በፊቱ አይሸጥም ብለው ይመልሱታል ወይስ ደግሞ ሀሳብ የማስቀየር አቅም ይኖረዋል? ነው ነው አሁን ትልቁ ጥያቄ የሚሆነው። ባርሴሎና ሉዊዝ ዲያዝን ይመኛል፣ ባርሴሎና ኒኮ ዊሊያምስን ይላል። ሀቤር ቴባዝ አሁንም ድረስ ይና ይናገራሉ እኔ አሁን ባላቸው ሁኔታ ምንም ተጨማሪ ተጫዋችን በውድ ዋጋ ወይም ከፍተኛ ሳምንታዊ ደሞዝ የሚከፈለውን ተጫዋች ወደ ቡድናቸው መቀላቀል ማስመዝገብ በጭራሽ አይችሉም ብሏል አቤር ቴባዝ ማለት የላሊጋው አስተዳደር ነው። ባርሴሎና ግን አሁንም ይመኛል። ከባርሴሎና ስለሚወጡ ተጫዋቾች እንዳናስብ ትናንት ለመግለጽ እንደሞከር ነው። የሚወጡ ተጫዋቾች አሉ እንደነ አንሱ ፋቲ ያሉ። የነሱ መውጣት ለእነ ኒኮ ዊልያምስ የደሞዝ ክፍተት የሚፈጥር አይደለም። በቂ አይደለም። ተጨማሪ ስንብቶች ካልመጡ በስተቀረ ተጨማሪ የባርሴሎና ተጫዋቾች ተሰናብተው ደሞዙ ላይ ነጻነት ካላገኘ ባርሴሎና ኒኮ ዊሊያምስን መቀላቀል አይችልም። ሉዊስ ዲያዝንም እንደዚሁ መቀላቀል አይችልም። ስለዚህ የመጀመሪያው ስራ ከኒኮ ዊሊያምስና ከሉዊዝ ዲያዝ ማን ይሻላል የሚለው ሳይሆን፣ የመጀመሪያው ስራ የሚሆነው ባርሴሎና ሉዊዝ ዲያዝን፣ ኒኮ ዊሊያምስን ወይም ሌሎች የሚፈልጋቸውን ተጫዋቾች ቢያስፈርም ደሞዝ በመክፈል አቅሙ ላይ ስለሚመሰረት ማስመዝገቡ ያንን ነጻነት ያገኛል ወይ የሚለው ነው። እዚህ ላይ ነው እንግዲህ የትልቁ ክርክር እየተደረገ ያለው ግን ከኒኮ ዊሊያምስና ከሉዊዝ ዲያዝ አንዳቸውን የራሱ ማድረጉ አይቀርም ይላሉ የእግር ኳስ ባለሙያዎች። ባርሴሎና ሁልጊዜም የሆነ መንገድ ያገኛል ነው መልሳቸው ደግሞ የተጠናቀቁ ዝውውሮች አሉ። እነዚህ የተጠናቀቁ ዝውውሮች ሙሉ በሙሉ በማለቃቸው ምክንያት በአስፈራሚ ክለቦች በይፋ እየተነገሩ፣ ተጫዋቾቹም ከሚዲያ ጋር ግንኙነት እያደረጉ ይገኛሉ። ታዲያ እነዚህ የተጠናቀቁ ዝውውሮች አንደኛው ቼልሲ ፔድሮን ሙሉ በሙሉ አዘዋውሯል። ከብራይተንን ሆቭ አልቢየን ነው ይህንን ተጫዋች ያስፈረመው። በቼልሲ ማሊያ የሆነ ቦታ ላይ ኳስ እያንቀረቀበ የተነሳቸው ፎቶግራፎችም እንደዚሁ እየተለቀቁ ይገኛሉ። ስለዚህ ቼልሲ 60 ሚሊዮን ፓውንድ ያወጣበትን ጃው ፔድሮን የራሱ አድርጓል። ይህንን ተጫዋች በጣም በቅርቡ በዓለም የክለቦች ዋንጫ ላይ መጠቀም ይጀምራል። ጉዞ ወደ አሜሪካ ያደርጋል። ማሬስ ካንና አዳዲስ ቡድን ጓደኞቹን እዛው አሜሪካን ይቀላል ይቻላል። ከሃያ ሰባት ሰኔ አንስቶ እስከ ጁላይ 3 ድረስ አዳዲስ ተጫዋቾችን ማስመዝገብ እና መጠቀም ይቻላል ስለሚል ፊፋ ጃኦ ፔድሮን በቀሪዎቹ የዓለም ዋንጫ ውድድሮች ላይ ቼልሲ መጠቀም ይችላል። አሁን በቼልሲ የ60 ሚሊዮን ፓውንድ የጃኦ ፔድሮ ዝውውር ዙሪያ በጣም ብዙ ሰዎች የሚሉት ሪስክ ወስዷል ቼልሲ ነው ይሄንን ልጅ በስልሳ ሚሊዮን ፓውንድ በማስፈረሙ ነው ሪስክ ወስዷል የሚባለው። ነገር ግን ቼልሲዎች የሚሉት ለረጅም ጊዜ ስንከታተለው የነበረው ረጅም ጊዜ ፍላጎታችንን ነው አሁን እውን ያደረግነውና የተፈጸመው ዝውውር አስደስቶናል እንጂ ሌሎች እንደሚሉት ሪስክ የመውሰድ ስሜት አይፈጥርብንም የሚል አስተያየትን ሰጥተዋል። የፊት መስመራችን ከዚህ በላይ እንዲጠናከር ደግሞ ጠንክረን እንሰራለን የሚል መልእክትን አስተላልፈዋል። ከሊቨርፑል ጉዳይ ጋር የተያዙ ሁለት ቅጥሮችን እናነሳለን አንደኛው ከሊቨርፑል መሰናበት ግን ለባየር ሊቨርኩሰን ደግሞ ቅጥር ነው በ35 ሚሊዮን ፓውንድ ስምምነት ባየር ሊቨርኩሰንን ኳንሳ ሙሉ በሙሉ ተቀላቅሏል አራት ቁጥር ማሊያ ለብሶ በባየር ሊቨርኩሰን መለያ ፎቶግራፍ ተነስቶ ለሚዲያዎች እና በሶሻል ሚዲያ ፕላትፎርም ላይ ተለቋል ኳንሳ አሁን የሊቨርፑል ሳይሆን የባየር ሊቨርኩሰን ተጫዋች ሆኗል ለዚህ ተጫዋች ዝውውር ሊቨርፑል 35 ሚሊዮን ፓውንድ ማግኘቱ እጅግ በጣም አስገራሚ ነው ተብሏል። የመጀመሪያ ክፍያ 30 ሚሊዮን ፓውንድ ይሆናል። አምስት ሚሊዮን ፓውንድ ደግሞ ጋራንትድ ይሆን የማይቀር ይሄ እንዲህ ካረገ እንዲህ ካረገ እንዲህ ካላረገ ምናምን የሚባል ነገር የሌለበት የተረጋገጠ የአምስት ሚሊዮን ፓውንድ ተጨማሪ ክፍያ ይኖራል። የተረጋገጠ የተባለው ኢዝሊ አቺቨብል የሆነ ነው። በቀላሉ በቃ መሟላቱ እንደማይቀር ማንም ቢሆን የሚያውቀው ስምምነት ነው በባይ ሊቨርኩሰን እና በሊቨርፑል መካከል የተፈረመው ስለ ዚህ የኳንሳ ዝውውር ዝውውር ባየር ሊቨርኩሰን መጠናቀቁም ዛሬ ከሰዓት በኋላ ነው በይፋ የተነገረው። ሌላው ሊቨርፑል አዲስ ኮቺንግ ስታፍ ወይም ለአሰልጣኝ አርንስሎት፣ ረዳት ቀጥሯል። ይሄ በጣም የሚታወቅ ስም ነው። በነገራችን ላይ አዲሱ የሊቨርፑልን ኮችንግ ስታፍ እየተቀላቀለው ቫን ብሮንኮስ ይባላል። ቫን ብሮንኮስ በተጫዋችነት ዘመኑ የሚታወቅ ቫን ብሮንኮስ በኋላም የተጫዋችነት ዘመኑ 2010 ላይ እንደ ኤሮፓያን አቆጣጠር ካበቃ በኋላ በአሰልጣኝነት ሕይወቱም ላይ የተለያዩ ጥሩ ጥሩ የሚባሉ ክለቦችን የያዘ ውጤታማም መሆን ችሎ ያረጋገጠ ነው። ታዲያ በተጫዋችነት ዘመኑ ለነ አርሰናል ለነ ባርሴሎና በሌፍት ባክነት ሲጫወት የምናውቀው ተጫዋች ነው። በሆላንድ ብሔራዊ ቡድንም ውስጥ በጣም ትልቅ አገልግሎት የሰጠ ነው። ከዛ የተጫዋችነት ዘመኑ ካበቃ በኋላ በፌይኖርድ በሬንጀርስ በቤሺቅታሽ እንደነዚህ ያሉ ክለቦችም ላይ የአሰልጣኝነትን ዋና ኃላፊነት ወስዶ ሰርተዋል። እንደውም ከ18 ዓመት በኋላ ፌይኖርድ የመጀመሪያውን የሊጉን ዋንጫ ሲያሸንፍ አሰልጣኝ የነበረው ጆቫኒ ቫን ብራውን ብራውንኮስ ነው እና ይህንን ሰው ነው አርንስሎት የራሳቸው ረዳት ያደረጉት። አሁን ይሄ ትልቅ ውሳኔ ነው። ሁለት ነገሮች ያስገርማሉ። በዚህ ቅጥር ውስጥ የመጀመሪያው የሚያስገርመው ነገር በትልልቅ የሚባሉ ቡድኖች እንግዲህ ፌኖርድ፣ ሬንጀርስ፣ ቤሺክታሽ ለመነሻነት በጣም ጥሩ ጥሩ የሚባሉ ክለቦች ናቸው እና እነዚህ ክለቦች ላይ ስኮትላንድ፣ ቱርክ ሆላንድ የሰራ ሰው ነው ማለት ነው። እና እነዚህ እነዚህ ክለቦች ላይ ሰርቶ ባለድል የሆነ አሰልጣኝ እያደገ እያደገ ስለ መምጣት ያስባል እንጂ ራሱን ችሎ ትልቅ ቡድኖችን ስለ መረከብ ያስባል እንጂ እንዴት ብሎ ነው የሊቨርፑል አሰልጣኝ ረዳት ሆኖ ወይም ኮቺንግ ስታፉን ለመቀላቀል ያውም ትክክለኛ ሁለተኛውም ሰው አይደለም የሚሆነው እና ይህንን እንዴት ተስማማ የሚለው በጣም ብዙ ሰዎችን እያስገረመ የሚገኝ እውነት ነው። ሁለተኛው ሊቨርፑል ሄቲንጋ የሚባለውን ሰው አቷል። ሄቲንጋን ስላጣ ይሄ ሄቲንጋ የሚባለው ሰው መተካት አለበት። እሱን ለመተካት ነው ቫንብሮንኮስት የአርንስሎትን የአሰልጣኞች ስብስብ እንዲቀላቀል የተደረገው። በነገራችን ላይ ቫንብሮንኮስትን ወደ ሊቨርፑል በመውሰድ ረገድ ዋናውን ስራ የሰሩት አርንስሎት ናቸው። ቫንብሮንኮስት ይሁንልኝ፣ እሱን ነው የምፈልገው አሉት። ሰውየውንም አነጋገሩ፣ የሊቨርፑል ሰዎችንም አሳመኑና ቫንብሮንኮስት ሊቨርፑልን ተቀላቀለ። ይሄ ለሱ ምናልባት እንደ ጥሩ መወጣጫ መሰላል ነው ተደርጎ የተወሰደው በነገራችን ላይ ቫን ብሮንኮስትን ለሊቨርፑል በመጠቆም ረገድ ወይም በማጨት ረገድ የቀድሞ የሊቨርፑል ተጫዋች ደርክ ካይትም ትልቅ አስተዋጽኦን እንዳደረገ ተገልጿል። እነዚህ የተጠናቀቁ የተጫዋቾች ዝውውር እንደዚሁም ደግሞ የረዳት አሰልጣኞች ቅጥረን የምንመለከትበት ነው። ማንቸስተር ዩናይትድን እናንሳ። ማንቸስተር ዩናይትድን በተመለከተ ዛሬ ሚዲያው ላይ በስፋት ከተነሱት ነገሮች አንደኛው የቶማስ ሙለር ማንቸስተር ዩናይትድን በተመለከተ የተናገረው ነገር ነው። ቶማስ ሙለር የባየር ሚኒክ ተጫዋች ነው። በባየር ሚኒክ ተጫዋችነቱ ከሁለት አስርተ ዓመታት በላይ በአሊያንዝ አሬና አሳልፏል። ከ25 በላይ ትልልቅ ዋንጫዎችን ደግሞ ከባየር ሚኒክ ጋር አሸንፏል። የዓለም ዋንጫ አሸናፊ ነው። ለጀርመን ብሔራዊ ቡድን በጣም ረጅምና ጥሩ አገልግሎት ከሰጡ ተጫዋቾች መካከል አንደኛው ነው። ታዲያ በሲቢኤስ ስፖርት ላይ በነበረው ቃለ ምልልስ ወቅት ነው ይህንን ነገር ተናግሮ የሱ ንግግር ትንሽ ማንቸስተር ዩናይትድ ላይ የጨከነ ማንቸስተር ዩናይትድ ላይ ብሩችዋል ሆኗል የተባለበትን አስተያየት እየሰጠው ከጀርመን ቡንደስሊጋ ስለ መውጣት ከባየር ሚዩኒክ ለቆ በሌላ ክለ በሌላ ሊግ የዩሮፒያን ሊግ ላይ ለመጫወት እቅድ ኖሮ ሀያውቅም ወይ ብላ ትጠይቀዋለች። እንግዲህ ይህን ጥያቄ በምትጠይቀውበት ሰዓት ላይ ብዙ ጊዜ አስቤበታለሁ አለ። በጣም ብዙ ጊዜ አስቤያለው። በቃ ይህንን ነገር ለማድረግ ፍላጎት እንደነበረው ሲናገር እሷ ጣልቃ ትገባና ምን ትለዋለች? ለምሳሌ ማንቸስተር ዩናይትድን ስለመቀላቀል አስበህ ታውቃለህ? የሚል ነገር አነሳች። እንግዲህ ማንቸስተር ዩናይትድና ቶማስ ሙለር በጋራ ስማቸው ተነስቶ የሚያውቅበት አጋጣሚ ብዙዎቻችን የምናስታውሰው ነው። ማንቸስተር ዩናይትድ ቶማስ ሙለርን ማስፈረም ይፈልጋል እየተባለ ሲነገር ቶማስ ሙለር የማንቸስተር ዩናይትድ ተጫዋች ሊሆን ይችላል ተብሎ ሲወራ፣ እኛም ደግሞ መረጃውን ወደ እናንተ ስናደርስ እናንተም እኛም የምናስታውሰው ይመስለኛል እና ቶማስ ሙለር አዎ በጣም ብዙ ጊዜ አለና መለሰ። በጣም ብዙ ጊዜ ማንቸስተር ዩናይትድን ስለመቀላቀል አስቤያለሁ። ኤክስፒሪየንስ ማድረግ እፈልግ ነበረ ለማንቸስተር ዩናይትድ መጫወት በሌላ ሊግ ላይ መጫወትን ኤክስፒሪየንስ ማድረግ እፈልግ ነበር ይላል እና በጣም ብዙ ጊዜ አስቤው አውቅ ነበረ አለና አሁን ነው እንደ የምትይኝ አላት። ለአሁን ነው እንደ የምትይኝ አላት። አዎ አለችው። አዎ ስትለው ማይ ለአሁን እንኳን አይሆንም አለ። ለአሁን አይሆንም ካለ በኋላ እሷም ትስቃለች፣ እሱም ፈገግ ይላል። ለአሁን እኔም ለእነሱ አልሆነም፣ እነሱም ለእኔ አይሆኑም አለና ተናገረ። ይህንን ካለ በኋላ እነሱም ቀልድ ላይ ናቸው፣ እኔም ቀልደኛ ነኝ። አብረን ልንሄድ አንችልም፣ አንጣጣምም። ፐርፌክት ማች አይሆንም የሚል አስተያየት ነው ቶማስ ሙለር የሰጠው ይሄንን ነው። እንግዲህ ስለ ማንቸስተር ዩናይትድ የተናገረውን ነገር በጣም ብዙ ሰዎች ማንቸስተር ዩናይትድ ላይ ጨክኗል የሚሉት የእውነት ለመናገር ያለውን እንዴት እንደምንረዳው፣ ያለውን እንዴት እንደምንወስደው ባላውቅም ትንሽ እውነት ለመናገር ከፋ ያለ አስተያየት የማንቸስተር ዩናይትድን ወቅታዊ ሁኔታ እንዴት እንደሚገመገመው እንዴት እንደሚረዳው ለማንቸስተር ዩናይትድ አሁን በዚህ ወቅት የሚሰጠውን ቦታ የሚያሳይ ነው እና የማንቸስተር ዩናይትድ ደጋፊዎች በዚህ ላይ ቅር ቢላቸው የሚገርም ላይሆን ይችላል። ማንቸስተር ዩናይትድን የተመለከተው ሌላው ትልቁ ዜና ምንድን ነው? እንግዲህ አዳዲስ ነገሮች ስለ ብሪያን ኤምቤሞ ዝውውር እየተሰሙ መሆኑን እናነሳለን። እንግዲህ ማንቸስተር ዩናይትድ ለብሪያን ኤምቤሞ ዝውውር ሦስተኛውን ኦፈር ዛሬ ያቀርባል ተብሎ ይጠበቃል። ኤምቤሞ የማንቸስተር ዩናይትድ ተጫዋች መሆኑ አይቀርም፣ የሁሉም ሚዲያ እምነት ነው። ሚዲያዎቹ ከሚያገኙት የየራሳቸው መረጃ በመነሳት ነው እንዲህ ወዳለው ድምዳሜ እየቀረቡ ያሉት። ስለዚህ ሶስተኛውን ኦፈር ማለትም፣ ከዚህ በፊት ሁለት ኦፈሮችን አቅርቦ ነበረ። ሁለቱንም ጥያቄዎች ብሬንትፎርድ ውድቅ አድርጎታል። እንደው በጥቂቱ ለማስታወስ ያህል የመጀመሪያው ጥያቄ የቀረበው በአጠቃላይ 55 ሚሊዮን ፓውንድ በፓኬጅ ለመስጠት ነበረ። 45 ሚሊዮን ፓውንድ በቀጥታ ለዝውውር ክፍያ፣ 10 ሚሊዮን ፓውንድ የልጁን ውጤታማነት እያየን እንጨምረላ እንላችኋለን ብለው ነው ማንቸስተር ዩናይትዶች የመጀመሪያ ጥያቄያቸውን ያቀረቡት። ብሬንትፎርድ ውድቅ አደረገው። ሁለተኛው ጥያቄ በቀጥታ ለዝውውር የሚከፈል 55 ሚሊዮን ፓውንድ እንደዚሁም የልጁን ውጤታማነት እያየን ደግሞ 75 ሚሊዮን ፓውንድ እንስጣችሁ፣ በድምሩም በፓኬጅ 62.5 ሚሊዮን ፓውንድ ለመስጠት ዝግጁ ነን ተጫዋቹን ስጡን ብሎ ነው ማንቸስተር ዩናይትድ የጠየቀው። ቀናት ወስዶ ካወጣ ካወረደ በኋላ ብሬንትፎርድ ይህንንም ጥያቄ ውድቅ አደረገው። በኋላም ከሚዲያዎች እንደተነገረው ብሬንትፎርድ ለተጫዋቹ ዝውውር በፓኬጅ እስከ 65 ሚሊዮን ፓውንድ ኤክስፔክት እንደሚያደርግና ና ይህንን ያላቀረበ ክለብ ብሪያን ኤምቤሞን እንደማያገኘው አረጋግጦ ተናገረ ፐርፌክት ዲል መሆን መቻል አለበት ለእኛ የሚል ነገር አቀረቡ ለዚህ ነው ማንቸስተር ዩናይትድ ዛሬ ለብሬንትፎርድ ሶስተኛውን ምናልባትም የመጨረሻውን ጥያቄ ያቀርባል ተብሎ የሚጠበቀው ክለቡ እፈልገዋለሁ ያለውን 65 ሚሊዮን ፓውንድ ለመስጠት ማንቸስተር ዩናይትድ ጥያቄውን ያቀርባል ምን ያህሉን በቀጥታ የዝውውር ክፍያ አድርጎ ምን ያህሉን ደግሞ የተጫዋቹን ውጤታማነት እያየሁ ከፍላለሁ እንደሚል ለጊዜው የታ ያወቀ ነገር የለም። ነገር ግን ማንቸስተር ዩናይትድ ዛሬ በይፋ ሶስተኛውንና የመጨረሻውን የዝውውር ጥያቄ ለብሪያን ኤምቤሞ ያቀርባል ተብሎ ይጠበቃል። ማንቸስተር ዩናይትድ ዝውውሩ ፕሪሲዝን ከመጀመሩ በፊት እንዲያልቅለት ይፈልጋል። በተለይ ሩበን አሞሪም ከመጀመሪያዋ የልምምድ ፕሮግራም አንስቶ አዳዲሶቹ ተጫዋቾች፣ በተለይ ዋና ዋና የሚሏቸው አዳዲስ ተጫዋቾች የቡድናቸው የዝግጅት አካል እንዲሆኑላቸው ይፈልጋሉ። ማንቸስተር ዩናይትድ ደግሞ ፕሪሲዝን የሚጀምረው ሰኞ ነው የፊታችን ሰኞ ስለዚህ በአብዛኛው የማንቸስተር ዩናይትድ ሰዎች ለብሬንትፎርድ እየነገሩ ነው የተባለው ነገር በዚህ ሳምንት መጨረሻ ድረስ የብሪያን ኤምቤሞ ዝውውር እንዲጠናቀቅ እንፈልጋለን ይላሉ ለዚህ ነው ዛሬ 65 ሚሊየን ፓውንድ በፓኬጅ ለብሬንትፎርድ ለማቅረብ ማንቸስተር ዩናይትድ ቀጠሮ ይዟል የተባለው በብዙዎች የመረጃ ምንጮች እምነት የኤምቤሞ ዝውውር በዚህ ሳምንት መጨረሻ ሙሉ በሙሉ ያልቃል ተጫዋቹም በይፋ ማንቸስተር ዩናይትድን ይቀላቀላል ብለው እየጻፉ ብለው እየተናገሩ ይገኛሉ። ይሄንን ከሰማን ከተወሰኑ ደቂቃዎች በኋላ ዴይሊ ሜል ደግሞ አዲስ ሪፖርት ይዞ ወጣ። አሁንም ማንቸስተር ዩናይትድን እና ብራያን ኤም ቤሞን የተመለከተ ነገር ነው ይዞ የወጣው። ይሄ የዴይሊ ሜል ሪፖርት ደግሞ የሚያሳየው ዩናይትድ የሚያቀርበው ሶስተኛ ጥያቄ 65 ሚሊዮን ፓውንድ እንደሚሆን ይህም ብሬንትፎርድን ለማሳመን በቂ እንደ ሆነ ማንቸስተር ዩናይትዶች ያምናሉ ብሎ ይጀምራል። ዴሊ ሜል ይህንን ካለ በኋላ በሌላ በኩል የብሬንትፎርድ ሰዎች ደግሞ ብሪያን ኤምቤሞን የሚተካላቸው ተጫዋች እያስፈረሙ ነው ይላል። ይሄንን ነው ለማንቸስተር ዩናይትድ ሁኔታዎች ይበልጥ እየተመቻቹ ነው ብለን የምንገልጸው። ምክንያቱም ብሪያን ኤምቤሞ መሄዱ እንደማይቀር ፊል እያደረጉት ነው የብሬንትፎርድ ባለስልጣናት። ስለዚህ እሱ በሚጫወትበት ቦታ ላይ አታኪንግ ሚድፊልደር ቦታ ላይ ከፌይኖርድ አንድ አንቶኒ ሚላምበው የሚባልን ተጫዋች ለማስፈረም ከክለቡ ጋር ስምምነት ላይ ደርሰዋል። እንደ መጀመሪያ ክፍያ 17 ሚሊዮን ፓውንድ ብሬንትፎርድ ይከፍላል ለፌይኖርድ። ፌይኖርድም በዚህ የክፍያ መጠን ተስማምቷል። ለልጁ የረጅም ጊዜ ኮንትራት ለመስጠት ነው ብሬንትፎርዶች ያቀዱት። ስለዚህ ብሬንትፎርድ ብሪያኔን ኤምቤሞን ያጣል፣ በምትኩ አንቶኒ ሚላምቦን በእጁ እያስገባ ነው የሚገኘው። ለዚህ ነው ሁኔታዎች ለማን ዩናይትድ ይበልጥ እየተመቻቹ መሆኑን ይገለጻል። ያልነው የሜዲካል ውጤት እየተጠበቀ ነው የሚገኘው። በነገራችን ላይ ብሬንትፎርድ ለሚያስፈርመው ለአዲሱ ተጫዋች ለአንቶኒ ሚላምቦ፣ ኤምቤሞ በአሞሪም በጣም የሚፈለጉ ከሚባሉ ተጫዋቾች መካከል አንደኛው ነው። ሩበን አሞሪም በጣም በተደጋጋሚ ለማንቸስተር ዩናይትድ ባለስልጣናት ብሏቸዋል ነግሯቸዋል የሚባለው ይህ ልጅ ለእኛ ሲስተም ፐርፌክት ፊት ነው የሚል ነው። ልጁም ማንቸስተር ዩናይትድን ማንቸስተር ዩናይትድም ብሪያን ኤምቤሞን በጣም ይፈልጋሉ እና ዛሬ ወሳኙ ቀን ነው፤ ማንቸስተር ዩናይትድ ለብሬንትፎርድ ሦስተኛውንና የመጨረሻውን ጥያቄ የሚያቀርብበት። በብዙዎች እምነት ይህ ተጫዋች ይሄ ሳምንት ከማለቁ በፊት የማንቸስተር ዩናይትድ ስለ መሆኑ እንናገራለን። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ደግሞም ትንሽ ቆይተን በተለይ የትኩረት አርሰናል ላይ አድርገን ወደ እናንተ ይዘናቸው የምንመጣቸው አዳዲስ መረጃዎች አሉ። በያላችሁበት ሰላም ሁኑና ጠብቁን እንላለን። ኢትዮጵያ ለዘለዓለም ትኖር።